ሰላም እንዴትናችሁ? የነሽ ሆም ኩኪንግ ቤተሰቦች ሰራተኛዋ አደይ ክፍል 156ን የላችሁ መጥቻለሁ። ላይት፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረው ይቆዩ። ዛሬ እንግዲህ በረከት ለሊን አሞሻል፣ እንዳመመሽ ደግሞ አይንሽ ላይ ያስታውቃል፣ ፊትሽ ጥሩ አይደለም፣ ስለዚህ ሆስፒታል ሄደሽ ቼክ አፕ ማድረግ አለብሽ፣ በማለት ይዟት ሄዷል። ድንገት በር ላይ ደግሞ ሲወጡ ቤዛን ያገኛታል። እንዲህ ምን ታደርጊያለሽ እዚህም፣ በማለት ጠይቋታል። ሌሊ በዚህ ስታልፊ አደራ እንድጠይቅኝ ስላለች ነው ትለዋለች። እሱም አረባክሽ እሷ ናት እንደዚህ ያለችሽ ይላታል። ሌሊ ድንገት ትመጣለች። ቤዛም ትደነግጣለች። እኔ የምልሽ ብለሽ ብለሽ ደግሞ ቤዛን ጠይቂ ምናምን እያልሽ ፕሮሰስ ታበዣለሽ እንዴ ይላታል። እኔ መች ብያት ምን ታደርግ መጣሽም ትላታለች። እሷም ቤዛ፣ አይ እና ታዲያ የፖሊስ ጥያቄ የሌለ ያለ ሆኖ የጠየቀኝ ምን ልመልስለት? ትላታለች። በይኔኒድ በማለትም ለምለምና በረከት ሄደዋል። ቤዛ ደፋር ስለሆነች ወደ ቤት ገብታለች። አደይን ቁጭ ብላ ታገኛለች። እንዴ አደይ፣ ምን ታደርጊያለሽ? ሰው ቤት ደግሞ ኤላ የለ ሁላችሁም ደፋሮች ናችሁ በሰው ቤት ትላታለች። አንቺ እዚህ ምን ልታደርጊ መጣሽ? ምን አገባሽም ትላታለች። ለምንድን ነው በዚህ ልክ እኛን የምትከታተይንና የምትጠይን? ለምንድን ነው እንደ ሰይጣን የሆንሽውም ትላታለች። እሷም አይመለከትሽም ትላታለች። አደይን ዴቭ በጣም ፈርቻለሁ፣ የአደይን አባትና እናት እንዴት ልጠይቃቸው እያለ ብቻውን ያወራል። ዳይመንድንም ብዙ ያማክረዋል። ዳይመንድ ስለ አስተዳደግህና ስለቤተሰቦች ቤተሰቦች ያለውን ነገር ዝም ብለን በወሬ ለጋሺ እናውራው፣ ከዛ በኋላ ግን ሀሳባችንን ይቀበላሉ ብዬ ተስፋ አደርጋለሁ ይለዋል። ብርሃን ዴቭ የት ሄዶ ነው እያለች ልቧ ውልቅ ብሏል። እንዴ ይቺ ልጅ ምን ነው ዴቭ ዴቭ ማለት አበዛች? ይላሉ ሁሉም በጣም ግራ ተጋብተዋል። ብርሃን እናቷን በመሄድ እማየ፣ ግን ዴቭ ከከተማ ወደ ገጠር የመጣው ለምንድን ነው? ጉዳይ አለኝ ብለዋል። ጉዳዩን ደግሞ እስከሚነግረን በጣም ቸኩያለሁም ትላታለች አንቺ ልጅ ቀደም ቀደም አትበይ ቆይስኪ ተረጋጊም ይላሉ የአደይ እናት አሁን ጥሪያቸውና ምሳ ይብሉም ይላሉ የአደይ እናት እንዲህ መጀመሪያ የሚበሉትን ጠይቄ ነው ትላታለች ምነው እንደዚህ መቅበጥ ቤት ያፈራውን ስሪና ጥሪ ትላታለች ደግሞ እዛ እዚህ ስቲ አባትሽ እያየች ነው እኔን መጥቶ ይናገረኛል። አንቺን ባይናገር አርፈሽ ተቀመጪ ስርዓት ይኖርሽም፣ ይሏታል እናቷ። እንዴ፣ እማዬ፣ ሁሉም ሄዱ አበብና ሄለንም እኮ ሄዱ ወደ ከተማ በቃ እነ ሮማንም ሂደዋል ብቻዬን ቀረሁም፣ ትላታለች። ግን ከከተማ የሚያገባኝ ከመጣ እሄዳለሁም፣ እያለች ለእናቷ ተነግራታለች። ፍቅር አሁንም ከአሹና ከሮማን ጋር ነገሯን ቀጥላለች። ፍቅር ሮማን ያዘጋጀችውንና ያጸዳችውን ክፍል መልሳ አበላሽታለች። ድንገት የፍቅር እናት ስትገባ ከውጭ ከአሹና ሮማን ጋር ቁማ ታወራለች። እንዴ እዚህ ስራ የለሽም እንዴ ትላለች። አይትዬ ስራ ጨርሼ ነው ትላለች ሮማን። ገብታም ስታየው ቤቱ እንዳልሆነ ሆኗል። ነይ ቤቱን አጽጂ፣ ስራ ሳልጨርሼ ወደዛ ወደዚህ አትበይ። አሹ፣ አንተ ደግሞ ነይ እያልክ አስር ጊዜ ስራ ሳትጨርስ ምንድን ነው እንደዚህ የምታደርገው ትለዋለች። ሮማን እየሮጠች ስትሄድ ፍቅር ከኔ ጋር መጨቃጨቅና ሰጣገባ ይሄ ነው ትርፉ ትላታለች እናቷ ተደብቃ እየሰማች ነበር ግን ይህንን ሁሉ አድርገሽ ምን ትጠቀሚያለሽም ትላታለች በቃ ከኔ ጋር ምንም አይነት ንግግር አያስፈልግም ስትላት የፍቅር እናት ትገባና ፍቅርን በጥፊ ትላታለች አንቺ አሳፋሪም በማለት ትጮህባታለች ፍቅርም ስለተናደደች ያውላችሁ ቤቱን ለቅቄላችሁ እወጣለሁ፣ ሁሌ እኔን ነው የምትናገሩት በማለት ቤቱን ለቃ ሄዳለች። ቤዛ መንገድ ላይ ስትንቀዋለል ስላገኘቻት ነይ እኔ ቤት ልውሰድሽ ትላታለች። መውሰድ አይደለም ግን ቤቱን ብትገዥኝም ትላታለች። አንቺን ከሌባ እንዴት ነው የምገዛው ትላታለች። ለመሆኑ ቤዛ ሰራተኛ ናት ብለሽ ሀሳቡ እንዴት አስታውሰሽ ለእናትሽ ነገርሻትም? እያለች ቤዛ ትጨቀጭቃታለች። ኪንጎም ሰረ የስራ ያለ እያለ በየአካባቢው ይዞራል፣ ሰዎችንም ይጠይቃል። ቤዛ ስታገኘው እኔ ስራ ላስገባ ትለዋለች። ምንድን ነው ስራ በማለትም ይጠይቃታል። ቤዛ ልክ ሰዎች እንደሚያውቁት መስረቅና ሰዎችን ማጣላት ነው ስራዋ እና ይህንን ትነግረዋለች። እሱም ይሄ ታዲያ ከሰይጣን ጋር መስራት አይሻልሽም እንዴ? በማለት ትቷት ይሄዳል። ቅምጥልንም እኔ ከዚህ በኋላ ሰርቼ ማደር እና ማስተዳደር ነው የምፈልገው፣ ባንቺ ስር መሆን አልፈልግም፣ እቤትም አልገባም በቃ እዚህ ካየሁሽ፣ ቻው በማለት ትቷት ይሄዳል። ቅምጥልም በጣም ግራ ገብቷታል። ቅምጥል ከማዘሯ ጋር ቁጭ ብላ ስለ ወንድሟ ታወራለች። እንዴ ይሄ ልጅ ግን ሰሞኑን መጥፋት አበዛ ይላሉ ማዘሯ ልጃቸውን። አዎ ከለምለም ጋር ሲሆን እኮ ሰው አያስታውስም ትላለች ቅምጥል። እኔ ምልሽ ግን የሆነ ነገር አለ እንዴም እያለች ታወራለች። አዎ ለሊም ቢያገባም ደስ ይለኛል ትላታለች። እንዲ በምንድሉ ይችን የመሰለች ልጅ ትላለች። ማዘሯም አንቺም ከኪንጎጋ ቀደም ቀደም ማለትሽን አቁሚ ትላታለች። በቃ ሁሉም በራሱ ጊዜ ይሆናል ስለዚህ አርፈሽ የራስሽን ስራሽን ስሪ ራስሽ ላይ ትኩረት አድርጊ እያሉ ማዘሯ ቅምጥልን ይመግባታል በረከትም አደይ ከ ለሊጋ ቁጭ ብሎ ያወራል የሆነች ልጅ ነበረች እና ወድጃትም እያለ ይነግራታል ደስታ ያስደስተኛል አንተ ጥሩ ወንድሜ ነህ እያለችም ለሊ ትነግረዋለች። ግን ልጅቷን ብታስተዋውቀኝም፣ ትለዋለች። አንድ ቀን አስተዋውቅሻለሁ፣ ግን በቃ እሷ ጋ ስሆን ደስተኛ ነኝ፣ እሷ ጋ ሳወራ እያለም ያወራታል። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ነጂ ሆም ኩኪንግን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ ስለቆያችሁ አመሰግናለሁ። መልካም ቀን። ባይ